ያሉኝ ስለማወጣ ሰውዬሽን ነው የማናግርልሽ፣ ሰውዬሽን ነው የማናግረው። ይሄኛው ታላቅ ወንድሙን ነበር የምታወጨው፣ ከዛ ይሄ መጣ። ስለዚህ ስለዚህ በጣም ባለ መረን እንደሆንሽ እዚህ ጋር እንድታየው ነው። ቪዲዮን ላሳያችሁ ምን እንዳለች። ለማግዛ ለሞኒካ አግዛ ነው ወንድም ሞቶ ፕሮፋይልን እንኳን አላጠቆርቅም እኮ ሌላው ቢቀር ሶሻል ሚዲያ ላይ እስከመጣ አይቀር ፕሮፋይል አልጠቆረም። አንዱ ለቀ አልቅ እንኳን ሞታ አይነት ነው የሚመስለው እንኳን ሞተ እንኳን ሄደ ብቻዬን ያለው ምርስ በላለው እንደዚህ አይነት ባህልጌ መረን ሴት ታጨበጭውታላችሁ? ይሄ ማንነት እናቴ ቀበሌ ቤት ነው አሉ ሊያላቅም ብቻ ያቺ ፊንገር ስትል የሰማዋል። እናቱ የቀበሌ ቤት ነው ብላለች። እግዚአብሔር የቆነ ያላቅም በማላቁ አልገባም። አረለን የእናቱ የቀበሌ ቤት ነው ብላለች ፊንገር። ስለዛ ያንን የቀበሌ ቤት ልትካፈል ከሆነ አላቅም። የመንግስት ማረ የቀበሌ ቤት አየሽ፣ መሃይምነትሽ አሜሪካ እንደምኖር እራሱ ረስተሸዋል። አሜሪካ እንደምኖር ራሱ የረሳሽ ሴት ነሽ። በራስሽ ፊዚካል የምትሸማቀቅ ሴት የነበርሽ ነሽ፣ የምትሸማቀቅ አሁን ያዙ ይልቀቁኝ ያልች ሴት ነች። ምንም ማንነት እንደ ጅጂት ተገማምሰሽ፣ ተቆራርሰሽ የመጣሽ ሴት ነች። እንደ ጅጂ አንድ አይነት ሴቶች ተቆራርሰሽ ነው የመጣሽ ምንም እውቀት የምታወሪው አንድ እንግሊዝኛ እንደሌለ አንድ ስራ ሰርተሽ እንደማታውቅ፣ ኤቨሪባዲ ኖውስ። እኔ ጉግል ሚ ዮኒ ማኛ የት ይሰራል ምን የሚለው ጉግል ሚ፣ የዛን ይነግርሻል። እና በጣም የወረድሽ ሴት ማንም ሳይደርስብሽ እየነካሽ፣ እኔ እና ሊያ ከዮኒ ማኛ ጋር ለምን ታረክ ብለሽ ነው አይደል? እንዲ የተናገርሻል። ሊያን አይደል እንዴ? አይደል? እንዲ አስገድልሻሉ ምናምን አድራሻችን ሰጣለሁ ካለ ወንድ ጋር እንዴት ታወሪያለሽ? ብለሽ አለ እንደ ስድብ የጀመርሽው አይደል? ነው አይደል? ምን ነው አንበሳ፣ አንበሳ ሲሉሽ ምንም እውቀት የሌለሽ ማንም ጥቁር የሚጫወትብሽ ሴት እዚህ መጥተሽ ታወሪያለሽ? ይሄ ነው ያንቺ ይሄ ልብሱን እንኳን በስርዓት የማይለብስ ውራጅ ይዘሽ ነው አንቺ ስለኛ የምታወሪ፣ ስለ ኢትዮጵያ ስለ አበሻ ወንድ የምታወሪ። ይሄ ይህንን ይዘሽ ስለ ኢትዮጵያውያን ታወሪያለሽ? ስለዚህ ያንን ነው የምለው። እና እንደዚህ አይነት ልቃሚ ይዘሽ ነው አንቺ ሰው ሆነሽ የምታወሪ። እናትሽን በቁምሽ አይቀበርሽ። እናትሽን በቁምሽ ቀብረሻል። በቁምሽ እናቷ እያለች በሕይወት በቁም ቀብረሻታል። እድሜና ጤና ይስጣት፣ እሷት በሰላም ትኑር። እናትሽን ቀብረሻል። ዛሬ መተሽ እናቴ ሙስሊም ናት ራሷን አታሳይም። ምን ብለሽ ደግሞ ታወሪያለሽ? እንደዚህ አይነት ሴት ነሽ። ዝም እኔ ዝም ስላልኩሽ እንጂ ክርስትናው ስለገባው አይጠቅምም በሚለው ነው አሁንም አይጠቅምም ነበር አንቺን ግን ክፉ አልተናገርኩም። ዛሬ በምታዩት ባለፈውም ሌልሻዳይ ደግፎ ሰዳ አልሰደብኩሽ እኔን ስለሰደብሽኝ ነው ሌልሻዳይ ብለሽ የመታችው ጌታ መሰክረኝ። አልሰደብኩሽም። ተዋትጣሉ ላልኩሽ ነው የተሳደብሽው። ደምን ባን ያስለቀስኩሽ ነው ሚ የአንቺ ጌታ እኔ ብቻ ነኝ። እነ ዮዳጉቶ ምናምን ምናምን አይደሉ እነ ሌርቴን ቆርቲ ምናምን እነ ሊያ ምናምን አይደሉ አንቺን መሬት እንድትቀመጭ የማደርግሽ እኔ እነ ይቺ ማናት የለኝ ሾው ምናምን አደሉ ለአንቺ እኔ ነኝ። ጉድሽ ነ እቺ እማወጣ በቅሎ ነሻ። እንዲህ የወለድሽውን ልጅ ምትክጃ አደለች? እንደ ኤቨባሪ ነው የወለድሽውን ልጅ ሰተሸለ እንደ እርግዝናሽ ምንሽ እያየ ነው አደል? እንደ ሶሻል ሚዲያ ላይ ነሽ እህቴ ነች ብለሽ ትሸመጥቻለሽ። በጣም በጣም በጣም በጣም በጣም በጣም እኛ ዝም ስላለን የተፈራሽ የመሰለች ምናምን ረ እንዳንቺ አይነት በጣም የወረደች ሴትን የሚፈራ ኢትዮጵያዊ አለ ብዬ አላስብም። ግን እኔ እንዳልኩሽ ይሄ እንደዚህ ወንድምሽን ለማሳቀቅ እናትሽን ሰድቤ ምናምን አላደርገው በቅሎ ወልደሽ ትክጃለሽ። ድጋሚ ደግሞ አልወድም ትያለሽ። ከወንድ ጋር እየኖርሽ እንዳልሆነ ነው አክት የምታረጊው። ሶሻል ሚዲያ ላይ የምታረጊው አክትን እዩ። የመጨረሻ የወሬ ነሽ። ቁጭ ማለት እንኳን አቅቶሻል። አሁን እንዴት እንደምትበላ ግቢና ግብና እራስሽ እንዴት ሆነች እንደምትበላቅሽ ሶሻል ሚዲያ ላይ እኔ ለሌሎቹ መልስ አልሰጠ የተናገረኝን ነው ያንቺ ሰዎች እዚህ ጋር የፈለጉት። ሞተ ዘመዶችሽን ጠርቼ አላሸማቅሽም። እኔ የምሸማቀቅ ሰው አይደለሁም። እግዚአብሔር ነው እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም ይባረክ። ወንድሜ እግዚአብሔር አልፈቀደውም ሄደዋል። እኔም በዛ ግን ለማሸማቀቅ ሰርጀሪ አትቼ ወፌ ቆመች አትቼ ወፌ ቆመች። የምናቀች ሴትዮ ተመጠሽ መጠሽ እንደ ቀሰም ተመጠሽ መጠሽ እንዳታነጅቢ፣ እንዳታነጅቢ። አንድ እንግሊዝኛ ቃል ማታውቂ አሜሪካ ነገር በልጅነትሽ መጠሽ ስትር መጠመጪ ወንዶች ጋር ሕይወትሽን አበላሽተሽ ያለሽው ብለሽ ስትር መጠመጪ አንድ ቁም ነገር በሕይወት ይሳሰሪበት። እኛ ወልደንበታል ኖረንበታል፣ በየስቴቱ ሄደን ተከብረንበታል ተግባባ። ስለዚህ ሌላ ሚስጥሮች አወጣለሁ፣ እቀጥላለሁ። እኔ ነበር የተውኩሽ። ሌላ ሰው የምነካከው የለም፣ ማንም ቢመጣ ጌታን አልነካከም። አንቺ ግን ባለጌ መሆነችን አይቼዋለሁ። ባለጌ ምንም ሳትደረጊ ሰው ላይ እንደምደርሽ በአንቺ አይቻለሁ። ምንሽንም ሳለቃው አልደረስኩበሽ፣ ምንሽንም አልለቃውም። ትላንት ሞኒካን እና ሚክ የሚባለውን የረገጥኩት አስተያየት ልስጥ ብላን የገባችው በኔ እንጂ፣ እንደዚህ የወረደ ሰው ይዘሽ አስተያየት ትሰጫለሽ? እንደዚህ አይነት ጋርቤጅ ሱሪውን እንኳን የማይታጠቀ ይሄንን እከክ ይዘሽ ጌታ ወይድር፣ ይሄን ይዘሽ ይሄን ሱሪውን እንኳን በአግባቡ የማይለበስ ይሄን ይዘሽ ታወራለሽ። ወንድሙን ጭምሮ አጫውተሽ ማፈሪያ፣ በጣም ማፈሪያ ነች። በጣም ባለጌ፣ የሚያከብሩሽን ማታከብሪ፣ የመጨረሻ የወረድሽ፣ አንድ ትምህርት እንኳን ማያቀሽ፣ ሰበና ትምህርት ማያቀሽ፣ አሜሪካን አገር አንድ እንግሊዝኛ ቃል ማትናገር አደለ ቦይፍሬንዷን ድምፁን ታውቁታላችሁ። በቪዲዮ ይምጣ፣ ድምፁን ስለሚታወቅ የእሷ አማራን ሲሰድብ፣ ትግራዋይን ሲሰድብ፣ ኦሮሞን ሲሰድብ ጌ ያልደረሱብሽን ተሳቀልኝ ብለሽ እኔ ነገርኩሽ። ተንጠልጥለሽ ራሲሽን ነው የነበርሽ አንቺ ነሽ። ምንም በእውቀት አውርተሽ አታውቂ። እውቀት የሚባል አውርተሽ አታውቂ አጣቂም በእውቀት አውርተሽ አጣቂም። እንደዚህ አይነት ሰው ይዘሽ ነው የምትሽከረከሪው።